ሰላም እንዴት ናችሁ? ኦኬ። በዛሬው የትምህርት ላይ ስለ ግራመርን የምናወራው ማለት ነው። የግራመር ኮንፊውዥናችሁን አጠራላችኋለሁ ማለት ነው። ኦኬ። ሪሙቭ ዩር ሚስከንሰፕሽንስ። ኦኬ። ሪሙቭ ዩር ሚስከንሰፕሽንስ። በመጀመሪያ ዋትስ ግራመር በሚለው እንነሳለን ብዙ ዴፊኒሽን አለው ማለት ነው። ሰዎች በብዙ አይነት መልኩ ይገልጹታል ግራመር ምንድን ነው የሚለውን ነገር ማለት ነው። ዞሮ ዞሮ ግን በአጭር ቃል ኤትስ ዘ ሩል ኦፍ ዘ ላንጉጅ የቋንቋው ህግ ነው ማለት ነው። ኦኬ ዞሮ ዞሮ የሚስማሙበት ይሄን ነው ማለት ነው። አካደሚክ እንግሊሽ ላይ አካደሚክ እንግሊሽ ስላችሁ ትምህርት ቤት የተማርነው እንግሊዘኛ ነው አካደሚክ ነው የሚባለው ይሄ ከቱሪስቶች ጋር በመዋል እንግሊዘኛ ፊልሞች ሙዚቃዎችን በማድመጥ ምናምን የሚለመደው እሱ ናቹራል ነው ማለት፣ ከፎሬኖች የተቀዳ ነው ማለት ነው። አካደሚክ ኢንግሊሽ ግን ከትምህርት ቤት የተማርነው እንግሊዘኛ ነው ማለት ነው። ኦኬ። በአካደሚክ ኢንግሊሽ ውስጥ ሲያስተምሩን የነበረ እንግሊዘኛ እንድናወራ ሳይሆን ለፈተና ነው ሲያዘጋጁን የነበረው። ኦኬ። ለዛ ነው አንድ ሰው ዩኒቨርሲቲ ገብቶ ተመርቆ እንግሊዘኛ አውራ ሲባል አይችልም እንግሊዘኛ፣ ምክንያቱም ያደገው በአካደሚክ ኢንግሊሽ ስለሆነ ማለት ነው። አካደሚክ እንግሊሽ ውስጥ አንድ ሰው ያደገ ሰው አክሰንት እና ፕሮናንሴሽን ምን እንደሆነ ራሱ አያውቅም። የሚበላ ነው የሚጠጣ ነው የሚለው ብዙ ጊዜ። ምክንያቱም አውቀውም እንደዚህ አይነት ነገሮችን አካደሚክ ነው ሩል ነው የተማረው ምናም ምናምን ማለት ነው። ኦኬ በግራመር ዙሪያ ላይ ኢትዮጵያኖች ብቻ ሳይሆኑ ውጮችም ራሱ ይሄ ግራመር ላቨሮች አሉ በቃ ሁሉ ነገር በግራመር ነው ብለው የሚያምኑ አሉ። ከዚህ በፊትም ልክ እንደ ክርክር ነገር ስንገጥም ነበር፣ አንድ ብራዚላዊና አንድ ህንዳዊ፣ አንደኛው ግራመር ቡክ ጽፈዋል። አንደኛው ደግሞ ቋንቋ መምህር ነገር ነው ኦኬ። እነሱ ማታክ ያርጉኛል እኔ ማታክ አደርጋቸዋለሁ። እኔ ተቃዋሚ ነኝ ሙሉ በሙሉ የግራመር ማለት ነው በዛን ሰዓት አሁን አይደለም ኦኬ። በዛን ሰዓት ኦኬ። እና እነሱ የሚያምኑት አንደርስታንዲንግ ግራመሪዝ አንደርስታንዲንግ ዘላንጉች ብለው ነው የሚያምኑት እኔ ደግሞ ግራመር ዝ ኖት ላንጉጅ ብዬ ነው እንትምላቸው ኦኬ። ግራመር ማወቅ ስፒ ፍሉዌንት አያናግርም ምናምን ነው እንት ምንለው ምንመላለሰው ለማንኛውም እንደዚህ አይነት ክፍፍሎች ስላለ ሰዎች ኤክስፐርቶች ክፍፍሎች ስላለ በማያጣላ መልኩ አሁን የደረስንበትን ድምዳሜ ነግራቸዋለሁ ማለት ነው። አንደኛ ግራመር ኢዝ ኢምፖርታንት ኦኬ፣ ግራመር አስፈላጊ ነው። ሁለተኛ ግራመር አታስተምሩ፣ አይደለም ግራመር አታስተምሩ። ማንም የከለከለም የለም፣ አንከለክልም፣ እኛም እናስተምራለን። ሶስተኛ ግራመር ተማሩ፣ ይጠቅማችኋል። ኦኬ፣ አራተኛ ግራመር ኢዝ ፓርት ኦፍ ዘ ላንጉጅ የቋንቋው አንድ አካል ነው። ሰምታችሁኛል? አንድ አንድ አካል ነው፣ የሆነ አካል ነው ማለት ነው። በት ግራመር ኢዝ ናት ዘ ላንጉጅ፣ በእርግጠኝነት ነው የምነግራችሁ፣ ግራመር ቋንቋ አይደለም፣ ኢዝ ናት ዘ ላንጉጅ ፓርት ፍ ዘላንጅ ማለት የቋንቋ የሆነ አንድ ክፍል ነው እንጂ ሙሉ በሙሉ ቋንቋው አይደለም ማለት ነው። ዩ አስክ ሚ ራ ስ ስ ንግሊ እንግሊዘኛ ቋንቋ ህጎችን ጥንቅቅ አድርጌ ባውቃቸው እንግሊዘኛ እናገራለሁ ወይ ካልከኝ፣ ዛንሰርዝ ኖ አትናገርም ማለት ነው። ግራመር ግ ድ ስር የሚባሉ አሉ እነሱ ህጉን ጠንቅቀው ያውቁታል እንጂ እንግሊዘኛ አቀላጥፎው ሲናገሩት አይስተዋልም ማለት ነው። ግራመርን ከኤ እስከ ዜድ የሚያውቁት ሰዎች ስፒኪንግ ላይ ሲያወሩት አይታዩም፣ እንዲሁም ሲንገዳገዱ ነው የሚታዩት ማለት ነው። ኦኬ፣ ስለዚህ ግራመር የቋንቋው አንድ አካል ነው ማለት ነው። ግራመር ልማር ይጠቅመኛል ወይ? አዎ፣ ተማር ይጠቅምሃል። ኦኬ፣ ግን ግራመር ቋንቋው ነው ወይ ካልከኝ፣ ግራመር ኢዝ ኖት ዘ ላንጉጅ በእርግጠኝነት ነው የምነግራችሁ ይህን ማለት ነው። እስኪ ጎግል ምን እያለ እንደሆነ በመጀመሪያ ዲፋይን ያድርግልን ዋስ ላንጉጅ ብለን

አያችሁ ላንጉች ኢዝ የኖ አ ሲስተም ኦፍ ኮሚኒኬሽን የመገናኛ መንገድ ነው እያለ ነው። ግራመር ማለት ደግሞ ምንድን ነው ይላል፣ ሩል ነው፣ ህግ ነው ይላል ማለት ነው። ኦኬ አሁን ደግሞ ግራመር ቋንቋው ነው ወይ ብለን ጠይቀዋለን። ኢዝ ግራመር ዘላንጉች ምን አይነት መልስ ነው የሚሰጠው? ነው አያችሁ ቀጥታ ማለት ነው። ምንም አይነት እንትን የለም። ኢዝ ግራመር ዘላንጉች ዛአንሰሪ ነው

የሆነ ቋንቋ ብለን የምናስበው የሆነች አንድ አካል ነው ማለት ነው። አይጠቅምም ግን እያልን አደለም። ይጠቅማል፣ እየተቸገርን ነው አንዳንድ ጊዜ ኦኬ። ያለ ሱ አልሆን እያለ ነው ራይት። ስለዚህ ግራመር ቋንቋ አይደለም፣ ግን የሚጠቅም ነገር ነው። የሆነ ፓርት ነው ማለት ነው። ኦኬ ቋንቋ ስንል ግራመርን በቋንቋ ውስጥ ይካተታል ማለት ነው ቋንቋ ስትል ኢዲየም ፍሬዝ ፕሮቨርብ ምናምን የሚባሉት ነገሮች አክሰንት አክሰንት ይዘላንጎች ኦኬ ፕሮናንሴሽን ዋን ነው ኦኬ ፕሮናንሴሽን ቋንቋው ነው አክሰንት ቋንቋው ነው ኦኬ ኢዲየምስ ኤክስፕሬሽንስ ፍሬዝስ ይልና ግራመር ልትለው ትችላለህ ማለት ነው። ቋንቋ ብለህ ስትነሳ ማለት ነው። ኦኬ ግራመር ምንድን ነው ስትል ደግሞ የቋንቋው አንድ አካል ነው። ቋንቋውና ወይ ስትል ደግሞ ቋንቋው አይደለም በሚል ይዘጋል። ይሄንን ይመስላል ማለት ነው። ስላደመጣችሁን እጅግ ነው የማመሰግነው። ታንክ ዩ